ልጅ ህልና ካለ አስቦ ገዝት ይስራ፣ አስቦ የልጁና የሃይሚ ፎቶ ይልቀቅ። ቪዲዮ ካያችሁ የተማራችሁ ሰው ካላችሁ ግን አስባችሁ ልቀቁ፣ እስኪ አስባችሁ ማለት ነው። ገዝት የሚሰሩት ምን ያገኛችሁ? ብሩኬና ሃይሚ አሁን ልለያዩላችሁ ብላችሁ ካሰባችሁ በእውነት ተሳስታችኋል። ተሳስታችኋል። ግን እኔ ጨርሻለሁ። ጠይባ ገብተሽ ብታወሪ እኔ ደስተኛ ነኝ። ለምን በተለይ ልጅ ሰኒ ልጅ ሰኒ እኔ እግዚአብሔርን በጣም ነው ማከብርሽ። በጣም ማዛየዱያት ትልቆኜ ትልቆኜ አንቺ ትንሽ ነሽ፣ እኔ ግን ከአንቺ ትልቅ ነኝ። በጣም ስለመወድሽ ነው አንቺ ቤት ገስት ሰርቱ ልጁና ሀይሚን ገስት የሚሰሩ ብታቆሚ በጣም ደስተኛ ነኝ። ስለምወድሽ ነው፣ ወይም ደግሞ ከይቅርታ ጋር ማለት ነው። ስለምወድሽ ሪከርድ ስለሚያደርጉሽ ስለሚያደርጉኝ ለአንቺ ስለምደርስ ነው ይሄ የምናገርሽ ማለት ነው። ሀይሚና ብሩኬ መለያየቱ እባካችሁ ምን ያደርጋል? እነሱ ይለያያሉ ብላችሁ ነው የምታስቡት ወይ ምንድን ነው ነገሩ? ለምንድን ነው ገስት አንቺ ቤት የሚሰሩት ልጁና ሀይሚ ማለት ነው? ይህ ደግሞ ሀይሚ ሀይሚ ሀይሚ አለች አንዷ ሀይሚ አለች፣ ሁል ቀን ብሩኬ የምትዘጋዝቅ ማለት ነው ብሩኬን አትፈልግም። ሀይ ቪዲዮ ከመጣ ብሩኬን ቆርጣ ሃይሚን ትለቃለች። አሁን ግን ሃይሚ ይሄን ያመጣችው ልጅቱ ልጁን ለፍረንክ ነው ብሩኬን ለመፈተሽ ነው እንጂ ልጁ ጋር እሆናለሁ ልጁን አፍቅሬ ነው ልጁ ስለወደድኩ ነው ብላ አላመጣችም። ትዝ ካላችሁ አንድ ቀን ኢንስተግራም ላይ አምስት ደቂቃ ለቃ አምስት ደቂቃ ነው እንትን ያደረገችው። እሱን በቃ አእምሮ ላይ ይዞ በቃ እቺን ልጅቶ ወዳ ነው በቃ ከሱ ጋር ትጣመር ያሉት ለዛ ነው። ግን ተሳስታችኋል። ነገ እናንተ ትዳር ትይዛላችሁ፣ ነገ ልጅ ትወልዳላችሁ፣ እግዚአብሔር ፍቃድ ከሆነ ማለት ነው። በቃ የማይሆነው ስራ ከመስራት እግዚአብሔር ወይ እነዚህ ልጆችን አንድ አድርጋችሁ አምጣልን ብላችሁ ለሰው ጥሩ ነገር

አንድ ጊዜ ጠብቁኝ ላውራማ በእናታችሁ ሳይለንት አድርጉ ቁም ነገር ነው ማውራውና በትክክለኛ ቁም ነገር ያድርጉ ሊከርድ ይሆናል ይሄም እስከ መቼም ነው የማይጠፋውና እባካችሁ ባካችሁ ተረጋግታችሁ ልጁ ለስራ ነው የመጣው የራሱ ህይወት ያለው ልጅ ነው ይወጣል እርግጠኛውን የምነግራችሁ ደግሞ ልጁ ይወጣል በዚህ እመኑ ታላመናችሁም እንደፈለጋችሁ መሆን ትችላላችሁ እኔ እኔ ግን እርግጠኛውን ሆን የምነግራችሁ ልጁ የራሱ ህይወት፣ የራሱ የሚኖር የሚኖርለት ሰው አለ። ይሄን አመናችሁ አላመናችሁ የራሳችሁ ጉዳይ ነው። ግን አትዘዝቁም። እሱን ከሃይሚ ጋር አታርጉ። በቀደም ተናግር ያለሁ እነሱ ስራ ነው እየሰሩ ያሉት። እኛ ምንስራ እኛ የምንደበርበት ካላችሁ ሳትዘቀዝቁ ስሩ ስራችሁ ምንም ችግር የለም ለምን ምክንያቱም እሱ ሶሻል ሚዲያ ላይ የወጣው ሊሰደቡ ሊዘቀዘቁ ያ የራሳችን ቅንጭላ ካልሆነ ራሳችን አዙረን ነገ ሰው አገር ላይ ነን ብለን ካላሰም ህሌናችሁ ተፈቀደላችሁ የፈለጋችሁ መብታችሁ ነው እሱ ያለው እዛ ነው ግን ስለ ልጁ ገባ ብላችሁ የምታቁታ ቃላችሁ እርግጠኛ ተታች ምታው ሰሙኝ ላይም ያላችሁ ብዙ ልጆች የምታውቁት ልጆች አላችሁ፣ በውስጥም የምታወሩ ልጆች አላችሁ። ስለ ልጁ ልጁ መቶ ፐርሰንት የምነግራችሁ ግን የራሱ ህይወት ያለው ልጅ አለ፣ የራሱ ብዙ ነገር የሚጠብቀው ልጅ ነው። ስለዚህ እባካችሁ እባካችሁ ተረጋጉና እሱ ይወጣል። ለስራ ነው የመጣው። እንደው ለፈጠራችሁ ማንም ማሱ ሶስ ኮ እነግራለች እኮ ሴ ነራወጣ ቪዲዮ ላይ እሱ ስራ ለስራ ነው የመጣው። የምትፈልገው ነገር አለ ሃይሚ አረ በምንድን ቋንቋ ነው የሚገባችሁ? ወይ በትግረኛ ላውራችሁ ወይ በምንድን ላውራችሁ? በምንድን ነው መዋራችሁ? አማረኛ ነው የምትሰሙት? መቸው አው ትግርኛጓ ሃዲያ ምንም የማይሰሙ የማይሰሙ ፍጥረት እኮ ነው ያለው ጓሌ ወይ ግን ሰው ህይወት አለው እየተባለ እንደምንም በጣም ነው ሰው አ ዘዶ ዘዶ፣ የኔ ቆንጆ ማለት ነው ዘዶ፣ የኔ እናት። በውስጥ አዋሪ። እሺ በውስጥ አዋሪ፣ በውስጥ አዋሪ የምር እኔ ለፋጡማ ነግር ያታለሁ ሁሉን ነገር ፋጡማ፣ ትነግርሻለ አንቺ ምስ እንጂ ስለማመልክ ነው ለኔ አይደለም፣ ለኔ አይደለም። አዎ በቆንቃሽ በቆንቃሽ በውስጥ አዋሪና ይወጣል፣ ይወጣል ይውጣ እያልን ነው። እኛም ምን ይሠራል? ሁሉም ሰው እያሳውቃል እኮ ሁሉም ሰው እኮ ለስራ እንደመጣ እኮ ያሳውቃል። በውስጥ ምናምን ነገር ነው። እናንተ እናንተ የምር ገባሉ። የምር ስንት ሰው አለኝ።

ያኔ ማለት ያን አገር የሚያጠፋ ሰው ትኩረት ከሰጣችሁት ያ ጀብድ መስሎ ስለሚታየው ያኔ አገር ለሚያጠፋ ሰው ትኩረት አትስጡ። ምንም የሚበሉ ቪዲዮ አቀናብሮ ሲፖስቱ ኮሜንት አትጻፉ። ከጻፋችሁም ያ ደስ ማይል ኮሜንት ጽፋችሁጡ ወይም ላይክ አድርጉ። አሁን ሊሰኒ ዝጋ ሊሰኒ በጣም ማከብሪት በጣም ሞዲሽ በጣም ማገብ ማከብሪት ነው። ማረ እባክሽ፣ እባክሽ፣ እባክሽ የልጅን ቤት እኔ አስገቢ ብለሽ ራሱ በፊት አስገቢ ነበር። አሁን ደግሞ ትተሽኛል። እኔ ዜድ ወታደሯል እኔ ታውቂኛለሽ፣ በስነ ስርዓት ታውቂኛለሽ። እባክሽ ሊሰኒ፣ እንዶ ለፈጠረሽ አንቺ ቤት በተለይ በጣም ይቀናበራል። በጣም ምን ይላል? በጣም ምን ይላል? በጣም አዝን ያብሻለሁ በእውነት ሊሰኒ። አቤት አንድ ነገር ልንገራችሁ፣ በነገራችን ላይ አሁን ላይ ልንገራችሁ። ዜዷ እንዴ አሁን ላይ ጠብላይ ስለሆኑና ያኔ ክፍተት ያመጣል ብላችሁ እናንተ ካላችሁ ፍራቻ ነው እንጂ በዛ ሳይድ ያለ ሰው ናታን ቡታጀራ ሆኖ ለሚያወራ ወሬ አቀናብሩት ነበር። አምጥታችሁ ታውቃላችሁ። የሆነ አንድ ቀን ፍራንክ ከተሰራ የሆነ ችግር ተገጠማት፣ የሆነ ነገር አምጥተው ከሆነ ሰው ጋር ከሱ ጋር ያቀና ያቀና ዛሬ ድረስ ተስፋ ያልቆረጠች ልጅ ያለች በነገራችን ላይ እኔ ቲክታኬ ላይ የምትመጣልኝ ለእነሱ ትኩረት አትስጡ። በሁለተኛ ደግሞ በስድብ አታስረዷቸው በስድብ ስታስረዷቸው እንደገና የማይሆን ጥፋት ሌላ ጥፋት እንዲያጠፉ ተው ያኔ ብላችሁ አረጋጓቸው ሁለተኛ ትኩረት አትስጧቸው ይሄን ነገር ማድረግ ከቻላችሁ ልጁ የመጣው ለስራ ነው አይታችሁታል ምክንያቱም የተሰጠውን ነው እንጂ እያከናወነ ያለው ሌላ ነገር አይደለም ዛሬውን እኮ ያንን ቦታ ልቀቅ ቢባል ስራው አይመጣለትም። ስራ የሚሆን ሪል የሚሆን ትናንትና ያኔ ሂድ ያለች የተባለችውን ትቷታል። የተባለችውን ልጅ ከእሱ ጋር ነበረች። ዛሬውን ለቆ መሄድ የለበትም ምክንያቱም ቢያንስ የእሷ መብት እስከሚከበር ድረስ እሷ የምትፈልገውን ነገር እስከምታገኝ ድረስ አጠገቧ ቁሞ መጋፈጥ አለበት አይደል? እሱ ያደረገው ያንን ነው። ዛሬ ሌላ ነገር ያደረገው ነገር የለም። ያኔ ይሄን ነገር ለምን አደረግሽ ምናምን፣ ያኔ የሆነ አስመስሎ ለምህር ነው የሞከረው ከቻላችሁ ልጁን ለማፈመስ ወይም ለማበረታታት ከሆነ ከቻናሉ ጋር አምጥታችሁ ፖስቱት። እናንተ እሱ መፖሰት የምትፈልጉ ልጆች ማለት ነው፣ ከልጅቱ ጋር አታምጡት። ልቧ ያለው እና ስሜቷ ያለው ሌላ ቦታ ነው። አብሯት ያለው ህይወት ሌላ ቦታ ነው። እናንተ የምታስቀምጡባት ቦታ ሌላ ነው። ዛሬ ላይ ታውቋታላችሁ እኮ እሷን ጠንቅቃችሁ። ፍጹምን ገልብጣ ፍጹምን አፍቅሬዋለሁ ብላ ሶስት ሰው በአንዴ ለአራት ቀን ለአምስት ቀን ያሽከረከረ ሴት ናት እሷ። ምክንያቱም አሁንም ደግሞ ይሄንን ነገር እንዲጠራላት ተፈለገች ወይም ደግሞ ሁለት ቀን በስለከንታ በክርክር በጠብ ሲሆን አየችው። ሁለት ቀን ሲገናኙ ኬዛቸው ሌላ ቦታ ስለገባባት እሷ መሬት ወረደች፣ ትናንትና ማለት ነው። ግን ደግሞ ይሄን ነገር ሳትለቀው መድረስ ማወቅ የምትፈልገውን ነገር እንድታቅ፣ አንተም ሳይድህን ይዝሃል፣ እኔም ሳይድህን ይዤ ብለዋለች። ዛሬ ይሄ ነገር እውነት አይደለም፣ ከእሱ ጋር ያለውም እውነት አይደለም፣ ከእሷ ጋር ያለውም እውነት አይደለም። ግን እሷም የምፈልገውን ነገር አግኝቻለሁ፣ እንዲያለ እሱ እሷም ደግሞ የምፈልገውን ነገር እስከምታገኝ ድረስ እናንተ ልጅቱ ያለችው ከሌላ ቦታ መሆኗን እያወቃችሁ ራሳችሁን እያታላላችሁ ከልጁ ጋር አታቀናብሯት ከቻላችሁ። ካልቻላችሁ ደግሞ እናንተኞቹ ትክክለኛ ኦዲየንስ ነን የምትሩ ሰዎች ለእንደዚህ አይነት ሰው ትኩረት አትስጡ። በቃ ተዋቸው፣ እንደፈለጉ ያርጉ። ምክንያቱም ጥፋተኛ ታልተከተል ነው ይመነምናል፣ እንጂ ጎልቶ አይወጣም። ተተከተል ነው ግን ጃስታል ነው ያው ጅንጀሮ ማባረር ሆኖ ነው ቁጭ የሚለው እንዴ፣ ራሴ ማለት ነው፣ እንዴ ራሴ ነው ያኔ። እና ትኩረት አትስጧቸው፣ ከቻላችሁ ምከሯቸው። በውስጥ የምታገኛቸው ልጆች፣ ልኝሰኒ ቤታቸው ገዝት ከፍተው ቪዲዮ የሚሰሩትን ልጆች አብዛኞቹን ታውቂያቸዋለሽ እዛ ቦታ። አንቺ ልኝሰኒ አይደለም መአዛ ማለት ነው። አንቺ በውስጥ አስገኛ ነገር ደስ አይልም። እኔ ጠይበ ማለት ነው በዛ በኩል ይቅርታ አድርግልኝ፣ እየተናገር አቆምኩት ቅድም ማለት ነው። ቅድም እንትን ማን ቤት ነው የገባሁት? ትንሽ ስራ ሰርቼ ትንሽ ቁጭ ስልክ ቲክቶክ ላይ ስገባ የማይሆነው ወሬ ሊሰኒ ቤት አይደለም፣ ማን እንደሆነ እንጂ አላውቅም። ከዛ የማይሆነው የሆነ አሁን በዚህ ሰዓት ማንም ስልክ አነሰም ለሰው ልጅ ማለት ነው የማይሆነው ወሬ እያወራች ናት። ቁጭ ብዬ ሰምቼ ሰምቼ ሰምቼ ሰምቼ ሰምቼ ደነገጥኩት። ከዛ አ እቺ የት ታውቃለች ደግሞ እንደኔ ሸቃሌ አደለች እንዴ? የት ሀያ ደቂቃ የሚለቀቁ ቪዲዮ ላይ እንደዚህ ታወራለች? የት ማን ስልክ አንስቶ ነው እንደዚህ እውነት ነው የምታወረው ብላ ብዬ ገብቼ እውነት ልክ ልኮ ስናገር ነቅላ ወጠች። አዎ ነቅላ ወጠች። ስለዚህ አሁን እውነት እናንተ እግዚአብሔር የምታውቁት ከሆነ ሙስሊሞች አላህ የምታውቁት ከሆነ እነዚህ ልጆቹ መለያየት ምን አስፈለገ? ፎቶ ካቀናበራችሁ ልጆች ልጁን ማሳደግ ከፈለጋችሁ ልጆች አይናሉ ጋር ከልጁ ጋር አቀናብሩ እንደፈለጋችሁ። ልጅቷን ተውት፣ በቃ ለቡሩኬ ለእኛ ተውት፣ ልጅቷን በእግዚአብሔር እውነት። አሁን ቡሩኬ ጋር የሚያቀናብሩኬ አሁን ዛሬ የዛሬውን ቪዲዮ ስታውት ማለት ነው። ዲገሙስ ዲገሙ ታላላችሁ። አንተ ወይ ድረስ ታላላችሁ እንዴት ስራቸው ማለት ነው። እንደ ህፃን ልጅ ተመልሰ አንቺ፣ አንተ ለምንድን ነው እንደዚህ ያደረከው? እኔ ገዴ አንተ ትገባለህ፣ አንቺ ታገባሽ፣ እኔ የምገባለሁ። አየቻቸው ህፃን ጨዋታ እልክ ነበር የተያያዙት ግን ነገሩን ስላበረደች በጣም ደስ ብሎናል። ምክንያቱም ያኔ በተረጋጋ መንፈስ ማውራት እራሱ ለሰው ልጅ አንድ ትልቅ ነገር ነው፣ ሰው ላይ ለሚያመጣው ነገር ማለት ነው እና አትሸወዱ አትሸወዱ እውነት አትሸወዱ። ምክንያቱም እዛ ጋር ያለውን ስሜት ተቀጣጥሎ ያኔ ፊታቸው የሚያጫውተው ሌላ ነው፣ አፋቸው የሚያወራው ሌላ ነው። ሁሉም ወደ ራሳቸው ተመልሰው መስተካከል ይፈልጋሉ፣ ግን እዛ ጋር ከሌመጣች ከሌሄደች ያኔ ነገ የሚመጣውን ነገር ስለማናቅ የምናደርገውን ነገር ዛሬም ነገ የምላችሁ እንጠቀቅ ነው። ሳልተጠናቀቁ ደግሞ ትኩረት አትስጧቸው። ትኩረት በሰጣችኋቸው ቁጥር ይሰፋሉ፣ ትኩረት አልሰጣችኋቸው ግን ይጠባሉ። ይህን ነው የምላችሁ። ለማንኛውም አውሸው ጥርብ እናመሰግናለን ስለ መትርሽ እና ደግሞ በመጀመሪያ እዚህ ላይ ልንገራችሁ። አሁን እነሱን ፎቶ አታድርጎ አትለጥፉት። እምቢ ካሉ አትሄዱ፣ አትዋቸው። የምር አትዋቸው፣ ተዋቸው፣ እራሷቸው ያፍሩበታል። እኛ ግን ነገም ዛሬም እነሱ ምን ይዘው ወደፊት መሄድ አለብን። ለልጅቷ ራሱ ጀመረ የሚገርማችሁ አይጠቅሟትም፣ ምንም ነገር የሚጠቅሟት ነገር አይደለም። ልጅቷ ከእሱ ጋር ተስማምታለች። ከሱ ጋር የምፈልገውን ነገር ያውቃሉ፣ ደግሞ እነሱ የምፈልገውን ነገር ያውቃሉ፣ ወደ እሱ በጣም ያውቃሉ። ያን ነገር አድርግ፣ ይሄን ነገር በዚህ መስፈርት ነው ብለው ጥሩ ጥሩ መልእክት ቢያስቀምጡለትና ወደ ራሳቸው ቢስተካከሉ ይሻላል እንጂ

አሁን እኮ አንቺ ልክ ነሽ፣ እኛ እኮ ሰምተንሻል። ግን አሁን ሌላ ቦታ ሄደሽ እኔ ቤት ያለው አይደለም። ሀብበት እኔ እዚህ ቤት ያለው አይደለም። ያስቸገረኝ፣ እኔ ያስቸገረኝ ይሄ ኦዲንቱ እንትና እንኳ ተጭማለቀችብኝ። ያቺ ማን ነው ስሟ? ፈሱላ ነው፣ ፈሱላ፣ ፈሱላ ነው። ምንድነው ስሟ?

በእንግሊዘኛ ሰዋ ታስወጣኛለች እና፣ ለማንኛውም ተረጋጉ። ሲጀመር እነሱ ስራውን ግን ነው ሲጀመር እንደዚህ ገዝተህ የሚሰሩትን ምን የሚሰሩትን እየሄዳችሁ አውረጁ፣ አታውረጅ፣ አትለምኗቸው። እንደዛ ሲሉ ሲጀመር እኔ ከታይ ነው ስቄባቸው ነገር

ናይ የበዓል ሰዓት በቃ ኣላይ የውት አላየሁትም። ውድ በደንብ ከምር ግን ግን ተልኮልኛል። በውስጥ ሳየው ይመልስልሻል። የወንድ ሰዓት እንዴት ሴት ልጅ ትሰጣለች ብለሽ ታስቢያለሽ አንቺ? እኔ ይኸውልሽ አሁን ማለት ነው። ሂጂና ማታም የወንድ ዩቲፑን እዩ። ዩቲፑን ሲታይ ያ ሰዓቱ የወንድ ነው እንጂ የሴት ሰዓት አይደለም። እየሰጠው ማለት ነው ከቤት ግን ደግሞ የሆነ አሁን ብሩኬ ይዞ ያየሁት ሰዓት ደግሞ ከየት ይመጣ ነው? ቡሩኬ ይዟል ብሎ ሀይሚና ስጦታ ሰጠችው ምናምን እየተባለ ነው አይደለም። ልንገርሽ እቴ ያ ጠዋት ነው፣ ወደ ሶስት ሰዓት አካባቢ ኢንስትግራም ላይ ቡሩኬ ፖስቷል አይቸዋለሁ። የወንድ ሰዓት ነው እሱ። ካርቶን አርጎ በእጁ ነው ፖስቱ ታየ

ከጦማ ታውቃለህ። እኔ አውቄያታለሁ። እኔ ስጦታ ከባድ ስጦታ። ለምን ታድያ እንደዚህ ያሉ ልጆች ለምን አሁን እራሱ ለምን እይ ነው ማለት ነው?

መጨረሻ ያሳምርልን፣ የምንደሰት ያርገን፣ ተጋውተው እግዚአብሔርን የሚያመሰግን ያርገን። ፈጣሪ ደግሞ የሶስት ቀን ደስታችን ያሳየን። መሀል ላይ ያለ ልጁ በሰላም በፍቅር ይውላልን ዘንዳ ማ የመረቁ ነው። ነውሮ ቀይሩ፣ በእናታችሁ ቀይሩ